አሰላም ዐለይኩም ወረሕመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በደህና መጣችሁ። ዛሬ ደግሞ ክፍል ሁለትን ከበስክ ከጀምሮ እነሱን አንብበን ከራሳቸው ከዚህ ከምናያቸው ፊደላቶች ቃላት የምንመሰረት ይሆናል። እናንተ እስከመጨረሻ ድረስ ተከታተሉ። ለዚህ ዩቲውብ አዲስ ካላችሁ ይሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑም ለቃችሁ ቪዲዮዎች ለእናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። እንዲሁም የኦንላይን ትምህርት መማር ከልዩ እገዛ ጋር መማር ፈልጉ በግሩፕም ሆነ በግል እዚህ ስክሪን ጋር ባስቀመጥኩላችሁ ቁጥር ማለት ነው፣ ኢሞ፣ ዋትስአፕ፣ ቴሌግራም ደውላችሁ ማናገር ቻላችሁ ማለት ነው። ቀጥታ ወደ ትምህርቱ እንገባ ይሆናል እስከ መጨረሻው ድረስ እንድትከታተሉ ይጋብዛለሁ። ቀጥታ ወደ ትምህርቱ እንገባለን ማለት ነው። እሺ በ፣ ቡ፣ ቢ፣ ባ፣ ቤ

ኡ ኢ አ ኤ ኦ ከ ኩኪ ከ ኬክ ኮ። እንግዲህ እነዚህ ፊደላቶችን አንዱ ይሆናል። እነዚህ ፊደላቶች ከነበሩ ደግሞ እዚህ ጋር ያሉትን ቃላቶች እናነባለን ማለት ነው። እዚጋ እንደምት እንግዲህ የአኡ ስድስተኛው ፊደል እ አለች ማለት፣ እ ከቀጥሎ የነኑ አራተኛ ፊደል ና አለች። ከና ቀጥሎ የታቱ ስድስተኛ ፊደል ት አለ። ስለዚህ ሶስቱን ማያያዝ ነውኛ፣ እ ና ት፣ እ ና ት፣ እናት፣ እናት ይሆናል ማለት ነው። ቀጥታ ደግሞ ከዚህ ሶስት ፊደል በተመሳሳይ አለ የአኡ መጀመሪያ ፊደል አ ካቀጥሎ፣ የበቡ አራተኛው ፊደል ባ አ ባ፣ እና የተቱ ስድስተኛው ፊደል ት በአንድ ላይ ሲጠመሩ አ ባ ት አ ባ ት አባት አባት። ወደ ቀጣይ ሲመጣ ከዚህ የአኡ መጀመሪያ ፊደል አለ። ቀጣይ የገጉ መጀመሪያ ፊደል ገ አለ ማለት ነው ጅጋ አገየለችም እና የተቱ መጀመሪያ ፊደል ተ። ስለዚህ በአንድ ላይ አ ገ ተ አ ገ ተ አገተ። እሺ፣ ወደዚህኛው ስንመጣ ደግሞ ወደዚህኛው ስንመጣ የተቱ ስድስተኛ ፊደል ት፣ የነኑ አራተኛ ፊደል ና እና የተቱ ስድስተኛ ፊደል ት ት ብለን እና እንላለን፣ መልሰን ት እንላለን ማለት ነው ትና ት ትናንት ትናንት ትናንት። ወደዚህ ጋር ስንመጣ ደግሞ የተቱ ስድስተኛ ፊደል ት አለ። ከት ቀጥሎ የተቱ ስድስተኛ ፊደል ት አለ። ከት ቀጥሎ የነኑ ስድስተኛ ፊደል ን፣ እዛ የተቱ አራተኛ ፊደል ታ፣ በአንድ ላይ ሲጠመሩ ት ንታ ት ንታ ትንታ ትንታ። ሙሴ ሲጋ ስመጣ ደግሞ ያ አ ኡ መጀመሪያ ፊደል አ ካቀጥሎ የነኑ መጀመሪያ ፊደል ነ አነ የበቡ አራተኛ ፊደል ባ አነ ባ አለች። ካቀጥሎ ነ አለ አነ እና የበቡ አራተኛ ፊደል ባ አነ ባ አ ነ ባ አ ነ ባ አነ ባ እሺ፣ እዚ ጋር ስንመጣ ደሞ የካኩ መጀመሪያ ፊደል ካለች ከከቀጥሎ የበቡ ስድስተኛ ፊደል ብ ከብ እና የተት ስድስተኛ ፊደል ት ከብ ት ከብ እና ት ፊደል ማለት ነው። ከብ ት ከብት ከብት ይላል ማለት ነው። እሺ ወደዚህ ጋር ስንመጣ ደግሞ የአኡ መጀመሪያ ፊደል አለ፣ ከአቀጥሎ የኛኙ መጀመሪያ ፊደል ይሄ የከኩ መጀመሪያ ፊደል፣ ከ አ ኘ፣ ከ አ ኘ፣ ከ አኘ፣ ከ አኘ። ወደዚህ ጋር ስንመጣ የአኡ መጀመሪያ ፊደል አለ። ስለዚህ ቀጣ የናኑ መጀመሪያ ፊደል ፊደልና አነ በሁለት ጊዜ ስትደገም ጊዜ ስትደገማት ነው አነ በበ አ ነ በባ በ በቲ መጥራት ማለት ነው። አነ በበ አ ነ በበ በበ። እሽ፣ እዚህ ጋ ስመጣ ደግሞ የበቡ ስድስተኛ ፊደል ብ፣ ቀጣ የነኑ አራተኛ ፊደልና ብና ና የኛኙ ስድስተኛ ፊደል ብና ኝ ብ ና ብናኝ ብናኝ ብ እዚጋ አለች፣ ና ቀጣይ ታየኛኝ ስድስተኛ ፊደል ኝ አንድ ላይ ማለት ነው። ብ ና ኝ ብ ና ኝ ብናኝ። እሺ፣ ወደዚህጋ ስንመጣ የበቡ ስድስተኛ ፊደል ብ አለች፣ ከበቀጥሎ የቸቹ ስድስተኛ አራተኛ ፊደል ቻ አለች ማለት ነው። ብ ብለን ቻ ስንል ምን ይሆናል ማለት ነው? ብ ቻ ብ ብቻ ብቻ ይሆናል ማለት ነው። እሺ እዚህ ጋር ሲመጣ ደግሞ የበቡ ስድስተኛ ፊደል በ ያለቻ ነው እና የደሮ ስድስተኛ ፊደል ር አንድ ላይ ብር፣ ብር፣ ብር። ውድ የጤና ተከታታዮቻችን የዛሬው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በክፍል ሶስት መልስላችሁ ይሆናል። ሰላም አለኝ።